ሩታ እና አብርሽ የአብርሽ እና የሩታ ቪዲዮ የዛሬው ማለት ነው እውነት ተጋቡ የሰርጋቸው ቪዲዮ ነው ወይስ ደግሞ በቃ ማስታወቂያ ነው የቤለው ማስታወቂያ ነው ብላችሁ ታስባላችሁ እውነታው ምንድን ነው የሚለውን አብረን እንቆያለን ማለት ነው እስቲ ትንሽ ፈትፈትፈት ጨመቅመቅ እናደርገዋለን ማለት ነው ጋይስ እንዲህ በዛ ላይ ደግሞ ቲክቶክ ላይ ማለት ነው የግማሹ የሩታና የአብርሽ አድናቂዎች ለሩታና ለአብርሽ ወግ ነው በጣም እየተጨቃጨቁ ይገኛሉ። ግማሹ ደግሞ የመዳም ቅመሞችን ብር አዋጡ ብለው አልጉ በሚል ደግሞ፣ ግማሹ ደግሞ ሩታና አብርሽን እየተሰደቧቸው ይገኛሉ ማለት ነው። ቢስሚላ ሰው ግን እውነት ለመናገር ስራቷል ጋይስ። ላይ ቲክቶክ ላይ ብላይ ገብታችሁ ብታይ ጉድ ነው ጉድ ጉድ ጉድ ጉድ በቃ ተባሉ እንደ ጉድ ነው የሚፋጩት ማለት ነው። ግማሹ ወግ ነው፣ ለሩታና ለአብርሽ ወግ ነው። ግማሹ ደግሞ እንዴት የመዳን ቅማሞች እንዴት ሰው ቤት እየሰራችሁ የመዳም ኩሽና እያጠባችሁ፣ ሽንት ቤት እያጠባችሁ፣ የሰው ፊት እየገረፋችሁ እንዴት እናዋጣ ለሰርግ ትላላችሁ፣ እንዴት ውጪ ለውጭጭ ገንዘብ እናዋጣ ትላላችሁ እያሉ ግማሾቹ በጣም የሚሰደቡ አሉ። እንደ ምክርም ለመዳን ቅማሞች የሚያስተላልፉ አሉ ማለት ነው። እዚህ አጋጣሚ በእርግጥ የመዳም ቅመሞች የዋህ ናቸው። አንድን ሰው ካፈቀሩ በቃል አይደለ እንኳን ገንዘባቸውን ህይወታቸውን ይሰጣሉ። አንዳንዶቹ ማለት ሁሉንም ሳይሆን፣ በፍቅር ስም ብዙ ነገር ይሰጣሉ፣ ብዙ ነገር ያሳያሉ። በጣም ብዙ ነገር ይባላል። ዛሬ ብቻ ሳይሆን ሁሌ ቀን እንዴት ተባለ ነው ማለት ነው። ሁሌ ማለት ነው። በወንድም በሉት ለወንድም በር ሰጠች ብትባል ብር ተበላሽ ትባል የአረብ አገር ሴት ናት። ለወንድ የማይሆን ቪዲዮ ላከች ቢባል የአረብ አገር ሴት ናት። በቃ የሆነ ነገር ሲበቃ ሲነሳ የአረብ አገር ሴት ናት ነው። ስለዚህ የአረብ አገር ሴቶች ባካችሁ ሰው ብዙ ሰዎች አሉ። ሴቶች አሉ አንገታቸውን ደፍተው ጃዛ ሳያምራቸው የእናት የአባታቸውን ሕይወት ለመቀየር ወንድሞቻቸውን ለማስተማር ደፋ ቀና የሚሉ በጣም ብዙዎች አሉ ማለት ነው። አንድ ቦታ ስራ፣ አንድ ቤት ቁጭ ብለው መከራቸው እያየ ሰው ፊት እየገረፋቸው፣ ረፍት ፈልገው ረፍት ቢሄድ ይሄ ይጎላል እያሉ ስንት ነገር መስዋዕት የሚከፍሉ ሴቶች አሉ ማለት ነው። ጀግና ሴቶች አሉ፣ ልጅ ይዘው እንትን የሚሉ ልጅ ይዘው የሚሰሩ በጣም ጀግና ጀግና የአረብ ሀገር ሴቶች አሉ። አንዳንዶቻችሁ በአንዳንዶቻችሁ የአረብ ሀገር ሴት ሁሉንም ባታሰድቡ መልካም ነው ላለሁኝ እና ወደ አብርሽና ሩታ እንትን ስገባ ማለት ነው ቪዲዮ፣ ዛሬው የተለቀቀው ቪዲዮ ስገባ እውነት ለመናገር እኔ ያየሁት ሰርጋቸው በቃ እኔ ሰርጋቸው መስሎ የነበረ ግን በቃ ፎቶ እና ማስታወቂያ ነው የመሰለው፣ ማለት ነው በቃ ፎቶ ማስታወቂያ ነው የመሰለው። እንዴት ነው መጀመሪያ የሰርጉ ቪዲዮ ሳይለቀቅ ምናምን እንዴት ፎቶ ሊለቀቅ ቻለ ብላችሁ ታስባላችሁ ማለት ነው። እና እውነታው እንዴት ነው? እንዴት አያችሁት? ምክንያቱም እነሱ ሲሉ የነበሩት ዱባይ ላይ ሂደን ሰርጋችንን ሰርጋችን በዱባይ ይሆናል ነበር ሲባል የነበረው ማለት ነው እኛ እየጠበቅ ነው የነበረው በዱባይ ነው የሰርግ ቪዲዮ ነው ግን የዛሬ ያየ ነው እንግዲህ ፎቶ ነው የፎቶ ፕሮግራም ነው ያርግላቸው እውነት ከሆነም እኛ ደስ ይለና ምክንያቱም የፎቶ ፕሮግራም ቤሎ ለብሰው ብዙ ጊዜ አይተናቸው አለ ሩታና አብርሽም ማለት ነው ቪዲዮቻቸውን ብታዩ ስንት ቤሎ ለብሰዋል ለሩታና ለአብርሽ ቤሎ ረካሽ ነው ማለት ነው እንዴ! ደስ ይላል። እና ብዙ ጊዜ ቤሎ ሲለብሱ አይተና ተና ማለት ነው። ዛሬ የሚያየነው እንግዲህ የፎቶ ፕሮግራም ነው። በቃ ማስታወቂያ ነው የሚመስለው ማለት ነው። እና በጣም ሩታ አምሮባት ነበረ፣ አብርሽም እንደዛው። ሰርጋችሁ ከሆነ በጣም ደስ ይላል። እውነት ለመናገር በዚያ አጋጣሚ እንኳን ደስ አላችሁ ማለት ወዳለው እኔ እኔ በበኩሌ ግን ደግሞ እንደሚመስለኝ የፎቶ ፕሮግራም እና የእንትን ምንድነው ስሙ? ወይ የፎቶ ፕሮግራም እንበለው ወይ የማስታወቂያ ፕሮግራም እንበለው የዛሬው እንዴት እንደሆነ አልገባኝም ማለት ነው። ለማንኛውም እንግዲህ የአብርሃም እና የሳራ ያደርግላቸው ሰርጋቸውን አልፈ መብሩክ ብለናል እና የምናም ቅመሞችም ተረጋጉ ለማለት እንወዳለን ማለት ነው። ብር እናዋጣ፣ እንትን እናዋጣ መሻል ለእነሱ እየሰሩ ነው። ብርም ወደ ብርም ማዋጣት ማትግቡ፣ ወደ ምንም ማትግቡ፣ ቪዲዮዎቻቸውን ላይክ ያደርጋችሁ፣ በቪዲዮዎቻቸው ብታበርታታቸው ለእነሱ ገንዘብ ነው ማለት ነው። በአሁኑ ሰዓት ቪዲዮ ካታየ እይታ ካለው ኢትዮጵያ ምንም የማይከፍልበት ምንም ምክንያት የለውም ማለት ነው አደለም ለነሱለእነሱ ብር ሊዋጣላቸው ለብዙ ሰው ይተርፋሉ ማለት ነው። መሻላ ቪዲዮዎቻቸው እይታለ ያን ይጨምርላቸው ይታይላቸዋል። በጣም ጎበዞች ናቸው ይሰራሉ። ርዕስም ማያጡም፣ አጀንዳም ማያጡም፣ በቃ የተለያዩ ቪዲዮዎች ምንም ቢሆንም ምንም ይሰራሉ። ጎበዞች ናቸው። ድራማም ሰሩ፣ ያልሆነም ቪዲዮም ሰሩ፣ የሆነም ነገር ሰሩ፣ በቃ መጥፎም ሆነ ደግም ሆነ በጣም ይሰራሉ። ጎበዞች ናቸው። ልጆቻቸው ደግሞ ይታይላቸዋል። እርዳታ የሚያስፈልጋቸው ልጆች አይደሉም። እንኳን ለራሳቸው ለሰው ይተርፋሉ ብዬ ነው የማስበው በዚህ አሰራራቸው ማለት ነው። እና በሩታም በአብረሽም ቻናል በጣም ጎበዝ ነው፣ እየሰሩ ጠንክረው እየሰሩ ያሉ ልጆች ናቸው። እና መርዳት ካለባችሁ ስንት አለ በጦርነት የተፈናቀለ እኔ ስጦታት አትስጡ ምናምን እያልኩኝ አይደለም። መብታችሁ ነው ብትሰጡ ማለት ነው እንደዚህ እንደዚህ አታልጉ ምናምን ሳይሆን ይሄ ምቀኝነትም ሳይሆን ብላችሁ አትወሰዱት። ግን ደግሞ መርድ እነሱ አልሐምደሌላ የሚረዱ አይደሉም። እንዳውም ሰውን ይረዳሉ እንጂ እነሱ የሚረዱ ልጆች አይደሉም። ማሻላ ላ ይጨምርላቸው። ጎበዞች ናቸው፣ የሚሰሩ ልጆች ናቸው፣ ወጣቶች ናቸው፣ የሰሩ ያሉ ልጆች ናቸው። በዚህ ዋላ ያጠንከራቸው ነው ምለው ግን ደግሞ መርዳት መረዳት ያለበት ወጣ ብዙ ሰው አለ፣ በጦርነት የተፈናቀለ ጎዳና ላይ የወደቀ ስንት አለ ኢትዮጵያ ላይ። በጣም አሳዘኝ አሳዘኝ ነገር አለ ማለት ነው። መርዳት ካቻላችሁ እነሱ እነሱ ንወርዱ ማለት ነው። የምር በጣም ብዙ ሰው አለ ኢትዮጵያ ላይ ልርዳ ካላችሁ ገንዘብ ካተረፋችሁ ሲጀምር ቲክቶክ ላይ ገብታችሁ ብታዩ፣ ለማን ረድቼ ማናን ረድቼ ማንን ልተው ነው የምትሉት ማለት ነው። አንዳንድ ሰዎች መልካም ሰዎች አሉ እርዳታ የሚያሰባስቡ አሁን ራሱ እንትና ላይ ሀቢባ ላይ ሀቢባ ሀቢባ ላይ ቲክቶክ አሁን ሀቢባ ገንዘብ ታሰባስባለች። የሚረዳ ነው እንጂ የጠፋው የሚረዳ አልጠፋም ማለት ነው። እና ስለዚህ ገንዘባችሁን የት እንማዋል እንዳለባችሁ ወቁ። በዛ ላይ ደግሞ ገንዘባችሁን ያዙ። ነገ ነጋገራችሁ ስትገቡ መርዳትን ለአላህ ብላችሁ እርዱ። ከዛም በተረፈ ደግሞ ገንዘባችሁን ያዙ ማለት ነው። ማንም ሰው እውነት ለመናገር እናንተ ለራሳችሁ ሲኖራችሁ ነው ሰው የሚወዳችሁ። ዛሬ ላይ ስብሃን አላ ሰውን በሰውነቱ ሳይሆን እያፍ የሚያከብር የሚከበረው በአሁኑ ሰዓት ላይ ገንዘብ ሆኗል። ገንዘብ ሲኖራችሁ ስትለብሱ ስትለብሱ፣ ስትበሉ፣ ስትጠጡ፣ ጎበዝ ስትሆኑ ምናምን ነው ሰው እንትን የሚላችሁ ማለት ነው እናንተን የሚከተላችሁ ወይም ደግሞ ለእናንተ እንትን የምትሉት በቃ አላደለ። የሰው ፊት የምታገኙት፣ የሰው ፈገግታ የምታገኙት እናንተ ሲኖራችሁ ነው እኮ። ቢኖራችሁ ሲጀመር ቢኖራችሁም ለራሳችሁ ነው። ባይኖራችሁም ለራስ ነው። በቃ ራሳችሁ ናችሁ የምትጎዱት ማንም አይደለም። ግን ደግሞ የሰው ልጅ ላለው ስለሚያሽቃብጥ ገንዘባችሁን ያዙ ማለት ነው። ሩታና አብርሽ ደግሞ ውጭጭ የሚያስፈልጋቸው ልጆች አይደሉም። መሻላ ጎበዞች፣ ሰርተው የሚበሉ ሰርተው የሚተዳደሩ ልጆች ናቸው። ላችኋለሁኝ። ለማንኛውም አብርሽ እና ሩታ እንኳን ደስ አላችሁ። አልፍ የማያብሩክ በሏቸው ማለት ነው። የዛሬ ይሄ መስራ፣ ሰላም ሁኑልኝ። ሀባይቤ